ሊን ክብራትና ክብራን የዩቲዩብ ቻናል የቤተሰቦች የሰዓቱን አጭር መረጃ ይዤ ቀረብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች፣ ዓለም አቀፍ መገናኛ ብዙኃን ኢትዮጵያና ኤርትራን የተመለከተ ሰፊ ዘገባ እያወጡ ነው። የኤርትራ ወታደራዊና የደህንነት ባለስልጣናት ከሰሞኑ በመቀሌና በአዲግራት ከተሞች ታይተዋል ሲል ዘኢኮኖሚስት የተሰኘው ታዋቂው መጽሔት ጽፏል። ዓለም አቀፉ መገናኛ ብዙኃን በፊት ለፊት ገጾቻቸውም የኢትዮጵያና ኤርትራን ጉዳይ በስፋት በመዘገብ ላይ ናቸው። በዝርዝር የማስደምጣችሁ መረጃዎች ይኖራሉ። እንዲሁም ዘኢኮኖሚስት ባወጣው ዘገባ ኢትዮጵያ ከባድ መሳሪያዎቿን ወደ ድንበር ማስጠጋቷን ዘግቧል። ወደ ቡሬ አካባቢ በከፍተኛ ሁኔታ ከአሰብ 7 ኪሎ ሜትር ርቀት አካባቢ ማለት ነው። በሌላ በኩል እንዲሁ ኤርትራም በተጨማሪ ከፍተኛ መሳሪያዎችን ወደ ድንበር እያስጠጋች ነው ብሏል። ከዚህ ጋር በተገናኘ ውጥረቶች በተባባሱበት ሰዓት ምን ሊፈጠር ይችላል የሚለውን ቢቢሲ ደግሞ እንዲሁ ባለሙያ አቅርቦ ሰፊ ትንታኔ ያሰጥቷል። መደመጥ ያለበት ወሳኝ ጉዳይ ነው። በስፋት የማስደምጣቸው ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ። ግብዣይነው ነው። ወደ መረጃዎቹ አለፍ አብረን እንከታተለው። በቅድሚያም የኤርትራ ወታደራዊና የደህንነት መኮንኖች በትግራይ ክልል በአድግራትና በመቀሌ ከተሞች ሰሞኑን መታየታቸውን ዘኢኮኖሚስት ጋዜጣ ዘገበ። ዓለም አቀፍ መገናኛ ብዙሃን የኢትዮጵያና የኤርትራን ጉዳይ ቀዳሚ አጀንዳ አድርገው በፊት ለፊት ገጾቻቸው ላይ በመዘገብ ላይ ናቸው። ኢትዮጵያና ኤርትራ መካከል ያለው ውጥረት እየተባባሰ መምጣቱንና ይህም በቀጠናው ግጭት ሊጋብዝ እንደሚችል ዘኢኮኖሚስት ጋዜጣ ባወጣው ጥልቅ ትንታኔ ላይ የገለጸ ሲሆን ኢትዮጵያ ታንክን ጨምሮ ከባድ መሳሪያዎቿን ከአሰብ ወደብ ሰባ ኪሎ ሜትር ርቀት ላይ በሚገኘው ቡሬ አካባቢ በከፍተኛ ሁኔታ እያስጠጋች መሆኑን ጠቅሶ የኤርትራው ፕሬዝደንት ኢሳያስ አፈወርቂ ኢትዮጵያ በወደቡ ላይ ጥቃት ልትሰነዝርብኝ ትችላለች በማለት ለዲፕሎማሲው ማህበረሰብ የደረሱልኝ ጥሪ ማቅረባቸውንና ባለፈው የካቲት ወርም የክተት አዋጅ ማወጃቸውን በማንሳት በትግራይ ክልል ያለው ሁኔታ ኢትዮጵያና ኤርትራ ወደ ግጭት የሚያስገባ ሆኗል ሲል በትግራይ ክልል እየተሞክረ ጊዜያዊ አስተዳደሩን የመገልበጥ ሙከራ በአፍሪካ ቀንድ ቀጠና ውጥረት ማስፈኑን በመዘርዘር የህወሓት ኃይሎች እያደረጉት ያለው እንቅስቃሴ በከፍተኛ ሁኔታ አስጊ ነው ብሎታል። በትግራይ ክልል ለሳምንታት የዘለቀው አክቲቪስቶችን በኃይል መደብደብ፣ እንዲሁም የሰዎችን ቤት በኃይል ሰብሮ በመግባት ጥቃት መሰንዘርና መሰል ጥቃቶች ደብረ ጽዮን ደብረ ሚካኤል በሚመሩት የህወሓት ቡድን እየተፈጸሙ መቆየቱን ያገለጸ ሲሆን መጋቢት ወር ላይም መጀመሪያ ላይ ጥቁር ጭምብል ያጠለቁ ያላቆም የህወሀት ኃይሎች በአዲግራት ከተማ የመንግስት ህንጻን በመውረር የአዲግራት ከተማ ከንቲባን አስረው መሰወራቸውን ያስታወሰ ሲሆን ታጣቂዎቹ ድርጊታቸውን ቀጥለውበት መቀሌም ሲደርሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ወደ አዲስ አበባ ሲበሩ የእርሳቸውን ደጋፊዎች ደግሞ በደበቃቸውን ጠቅሶም ጭንብል አጥልቀው የግልበጣውን ሙከራ የቀጠሉት ታጣቂዎችም በትግራይ ክልል ውስጥ የሚንቀሳቀሱት በዶክተር ደብረጽዮን ገብረ ሚካኤል የሚመሩ ኃይሎች መሆናቸው መሆናቸውን ዘኢኮኖሚስት በሰፊ ትንታኔው ላይ አስነብቦታል። በህወሀት በኩል ለዚህ እርምጃ እንደ ምክንያት የሚጠቀሰው የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ የጠቅላይ ሚኒስትር ዶክተር አብይ አህመድ አስፈጻሚ ስለሆኑ ስልጣን በመያዝ የፕሪቶሪያውን ስምምነት ማስፈጸም ይከብደናል በሚል መሆኑን የጠቆመው ዘገባ ይህንን ይበሉ እንጂ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ሀብትም መቆጣጠር የሚያስችለውን ስልጣን በማጣታቸው ለእርምጃው መገፋፋታቸውንና በዚህም ደ ደግሞ የኃይል እርምጃ የሚያስፈጽሙት የህወሀት ኃይሎች በአሁኑ ወቅትም በ10 ሺዎች የሚቆጠሩ መሳሪያቸውንም መፍታት ቢጠበቅባቸውም ነገር ግን ሳይፈቱ እስካሁን የቆዩ ኃይሎች መሆናቸውን ጠቅሷል። በትግራይ ክልል የተፈጠረውን ቀውስ ተከትሎ በጠቅላይ ሚኒስትር ዶክተር አብይ አህመድ ሰራዊት በመላክ አቶ ጌታቸው ረዳ በስፍራቸው እንዲቀጥሉ ማድረግ ከህወሀት ኃይሎች ብሎ ከኤርትራ ጋር ግጭት የሚጋብዝ በመሆኑ በዚህ ዙሪያ ሌላ አማራጭ ለመያዝ የተለያዩ የትግራይ ኃይሎች ጋር መነጋገር ገር መቀጠላቸውን የዘገበው ይሄው የኢኮኖሚስት ጋዜጣ በዘገባው የገለጸ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ውስጥ ግጭትን ለማስቀረት በሚል በትግራይ ክልል ከሚገኙ ቡድኖች ጋር ግጭትን በማስቀረት ዙሪያም ቢነጋገሩም በሌላ በኩል ግን ለከፍተኛ አደጋ ሁኔ ለከፍተኛና አደገኛ ሁኔታ እየተዘጋጁ መሆኑን ከኤርትራ የሚወጡት መረጃዎች ያመለክታሉ ብሏል። ታንክን ጨምሮ ከባድ መሳሪያዎችም እንዲሁም መቆፈሪያ ማሽኖችም ያሉበት ከፍተኛ ወታደራዊ ኃይል በአፋር ክልል በኩል በማድረግ ወደ ምስራቅ ትግራይ መጓዙንና ከአሰብ ወደብ በ70 ኪሎ ሜትር ርቀት ላይ በሚገኘው ቡሬ የኢትዮጵያ ኃይል በከፍተኛ ቁጥር መጠጋቱን ጠቅሶ እንዲሁም የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቅም በኢትዮጵያም በአሰብ ወደብ ላይ ጥቃት ልትሰነዝርብኝ ትችላለች በሚል መግለጻቸውንና የዲፕሎማቲክ ማህበረሰቡን ጥሪ ማቅረባቸው የተመለከተ ሲሆን ከዚህ በተጨማሪም ወጣቶችን ለክተት አዋጅ በመጥራት እስረኞችን ጭምር በመፍጣት ወደ ወታደራዊ ጦሩ እንዲቀራቀሩ በማድረግ የክተት ጥሪ እያቀረቡ ነው ብሏል። ኤርትራ ከክተት ጥሪው በተጨማሪም በተለይም ደግሞ ግጭት ቢከሰት ትደርስልኛለች ካለቻትና ከኢትዮጵያ ጋር ታሪካዊ ጠላትነት ካላት ግብጽ ጋር ከፍተኛ የሆነ ወዳጅነቷን ያሳደገች ሲሆን ከትናንት በስቲያም ጭምር በግብጽ ካይሮ ኤርትራና ውስጥ ከፍተኛ የሆነ ምክክር ማድረጋቸው በመገናኛ ብዙሀን መዘገቡ አይዘነጋም። ኢትዮጵያ የወደብ ጥያቄ ማንሳት ከጀመረች ጊዜ ጀምሮ በኤርትራ በኩል ድጋፍ ለማግኘት ሽር ጉዱ ቀጥሏል፣ ያለው የቢቢሲ ዘገባ ጉዳዩን አስመልክቶ ባለሙያ ያነጋገረው ቢቢሲ ባለሙያው ለመሆኑ ኢትዮጵያ ምን አማራጭ አላት በጉዳዩ ዙሪያ በሚል ላቀረበላቸው ጥያቄ ባለሙያው ተከታዩን መመለሳቸውን ቢቢሲ ምሽቱን ዘግቧል። ዲፕሎማሲ ሩጫው ምን የሚነግረን ነገር አለ? ስንል በዩኬ የኩዊንስ ዩኒቨርሲቲ የፖለቲካ ተመራማሪውን ዶክተር ብዙነህ ጌታቸውን አነጋግርናል። ይህን ማየው ያው ኢትዮጵያ ላይ አካባቢ ላይ እየተሰናወነ ያለው የጂኦ ፖለቲካል ቴንሽን አለ። መካከለኛ ፓወር ላይ ያሉ ሀገራት ይሳተፉበት ሁኔታ አለ። በተጨማሪ ደግሞ ከቅርብ ዓመታት ወዲህ ኢትዮጵያ የባህር በሬ ማግኘት ጥያቄዋን እየገፋችበት ስለመጣች ና ከሶማሊላንድ ላንድ ላይ የተፈራረመችው ሜሞራንዱም አንደርስታንዲንግ በፊት የማይወራ ነገር እንደ አጀንዳ ሆኖ የዓለም አቀፍ መድረስ ላይ እንዲቀርቡ ስላስ ያም የሶማሊያን የኢትዮጵያን ጉዳይ እውቅና እንድትሰጠውና ቁጭ ብላ እንድትነጋገር ያስገደዳት ነገር ነው እና ያ ነገር የኤርትራ ስጋት ነው። ምክንያቱም የኢትዮጵያ መንግስትም ከየባህር አክሰስ ማድረግ አለብኝ የህልውና ጉዳይ ነው የወሉ ሚዲያ ህዝብ ታጎሮ ከዚህ በላይ መቆየት አይችልም የሚለውን ጥያቄ እየገፉ በት ስለመጡ የኤርትራ መንግስት ተገሎ የሚቀመጥበት ጊዜ እና ሁኔታ በቂ ውጤት ስላላመጣለት እነሱም በዲፕሎማሲው ቢያንስ ከጎረቤት ሀገራት ተቀራርቦ ከኢትዮጵያ ተጻራሪ የሆነ አቋምና ፍላጎት ያላቸውን ሀገራት እንደ ኢጅፕት ጋር ተቀራርቦ ኢትዮጵያ ላይ የራሱ የሆነ ጫና የማድረግ ኃይል የማሰባሰብ አይነት ፍላጎት አድርጌ ነው የምወስደው። ኤርትራ ብዙም ክፍት አይደሉም ለዓለም አቀፉ ማህበረሰብም። ሁለተኛ ነገሮችን መሬት ላይ መታየት እስኪጀምሩ ድረስ ኮሚኒኬት አያደረጉም በሚዲያም ወዘተ። ከቅርብ ጊዜ ወዲህ ግን ለምሳሌ ዲፕሎማቶችን ባለፈው ሳምንት ጠርተው ይሄን ከፍተኛ ኃላፊዎችንም ጠርተው ብሪፍ ሲያረጉ ነበር አሊያንስ ነበረ ከዚህ በፊት ከግብጽና ሶማሊያ ነው የያዘ ጥያቄ አብይ አስተዳደር እስካሁን በንግግር ነው ፍላጎቱን እየገለጸ ያለው። ይሄ ወዲያ ወዲህ ማለታቸው ነገሮች እኛ ከምንሰማው ባሻገር መሬት ላይ ይሄ ነገር ሊከሰት ይችላል የሚል ፍርሃት ወይም ተጨባጭ መረጃ ያገኙ ይመስሎታል? ከባህሪያቸው ወጥተዋል ብዬ ስላሰብኩ ነው ይሄን ጥያቄ ያነሳሁት ነው፣ ከተለመደው ከመደበቅ ባህሪያቸው ወጥተዋል። ያን ግን መውጣት የጀመሩት አሁን በቅርቡ ሳይሆን በተለይ የአብይ አስተዳደር ወደ ስልጣን ከመጣ ወዲህ በተፈጠረው ስምምነት ኢሳያስ ራሱ እንደፈለገው ጎረቤት ሀገራት ላይ እየተዘዋወረ ከአብይም ጋር ብዙ አይነት ንግግሮች ሲያደረጉ ነበር ና የአብይ አስተዳደር ራሱ የተወሰነ ለኤርትራ በር የመክፈት ነገር አስተዋጽኦ አድርጓል ማለት ነው። ኢሳያስ ጋር የመነቃቃት ስሜት ነበረ የኤርትራ ሕዝብም ጋር የመነቃቃት ስሜት ነበረ ከኢትዮጵያ ጋር ድንበር በመከፈቱ። አሁን ላይ ግን ኢትዮጵያ መንግስት ፓርላማ ውስጥ ከሚያወራ ወይም ሚዲያ ላይ ከሚያወራ ውጭ ተጨባጭ እንቅስቃሴ የለም ለማለት ይከብደኛል ያሉትን እንቅስቃሴዎች ስታይ፣ ኢትዮጵያ መንግስትም ጠቅላይ ሚኒስቴሩን ጨምሮ ሲያወሩ ለአፍ ያክል ሳይሆን በትክክል የመንግስትን አቋም ነው እየገለጹ ያሉ። ስለዚህ ጦርነትን እንደ አማራጭ አልገለጹም፣ እውነት ነው። ግን የባህር በር ጥያቄ በሰላማዊ መንገድ መፍትሄ ካላገኘ ችግር ያመጣል ብሎ ራሳቸው ጠቅላይ ሚኒስቴሩ ገልጿል ና የሚያመጣው ችግር ምንድነው ነው ብለን ሰላም የማይመለስ ከሆነ ምናልባት በጉልበት ወደ ግጭት ሊያመራ ይችላል ማለት ነው። አሁን ኢትዮጵያ ውስጥ ኢቴሌክስ ለሁለት መከፈል ያለውን እሰጥ አገባ በአማራ ክልል ያሉትን እንቅስቃሴዎች ስታይ፣ ድንበር ላይ የሰፈረው የኤርትራ ሰራዊት ስታይ በትንሽ በአንድ ሁለት ቶክስ ወደ ግጭት ሊያመራ ይችላል ማለት ነው በሁለቱ ሀገራት መሀል ያለው ውጥረት። ስለዚህ እንደ ሚዲያ ላይ ጋጋታ ወይም የሶሻል ሚዲያ ኮንሰምሽን ብቻ አድርጌ የማልወስደው ተጨባጭ የሆነ የግጭት ስጋት አለ። ያንን በመመልከት ነው ወደ ሀያ የሚሆኑ ሀገራት ኤምባሲ አዲስ አበባ ላይ ያሉት ደግሞ ነገሮችን እንዲያበርዱ፣ ሁለቱ ሀገራት ከተንኳሽ እንቅስቃሴዎች እንዲታቀቡ መግለጫ ያወጡትና ተጨባጭ የሆነ ነገር እንዳለ ነው የምንረዳው። አይበለውና ይሄ ነገር ከመስመር ቢወጣ ኤርትራ ወረራን ዲተር ለማድረግ ብትጠቀምባቸው የምችላቸው መሳሪያዎች ምንድን ነው ሊሆኑ የሚችሉት? ሚድ ፓወር የምንላቸው ኢመርጂንግ ሚድ ፓወር እንደ ዩናይትድ አረብ ኤምሬትስ እንደ ሳውዲ አረቢያ ያሉት ተርኪን ጀምሮ ኢንተረስት አላቸው ኮርን አፍሪካ ላይ። ለዛም ነው ሚሊተሪ ቤዝ ወይም ፖርቶችን የማቋቋም እንቅስቃሴ ያደረጉት እስካሁንም ያላቸው ለዛ ነው እና የሳዑዲ አረቢያና የዩናይትድ አረብ ኤምሬት ግንኙነት ስታይ ደግሞ ሳዑዲ አረቢያ ሞር ወደ ኤርትራ የመሆን ዩናይትድ አረብ ኤምሬትስ ደግሞ ወደ ኢትዮጵያ የመሆን ዝንባሌዎች ስለምታይ ምናልባት ሳዑዲ አረቢያ ከኤርትራ ጋር አላያንስ ፈጥራ ያንን ፖርት ቀደም ብላ ለልማት ልክ ዩናይትድ አረብ ኤምሬት ካምፓኒ በርበራ ላይ እንዳለማው ነው ሳውዲ አረቢያ ኢንተረስት ኖሮት ሊሆን ይችላል። ና ኤርትራም የራሷን አማራጭ እየፈለገች ያለ ይመስላል። በችግር ጊዜ ሊደርስ የሚችል ወይም ሊደግፋት የሚችል የተሻለ አቅም እና ገንዘብ ያለው አገር የመፈለግ ነገር ይኖራልና ኤርትራ የአሰብን ፖርት ኢትዮጵያ እንድትጠቀም ፍላጎት አላት ወይ የሚለውን ጥያቄ ማንሳት ያስፈልጋል። በቢዝነስ ተርም እንጨርሰዋለን። ፕራይም ሚኒስትሩ ባሉት መሰረት ጀኒዩን የሆነ ፍላጎት ያለ አይመስለኝም። ኢትዮጵያ አክሰስ እንድታረግ፣ በአሰብ ፖርት በኩል ንግዷን እንድታቀላቀስ ፍላጎት ያለ አይመስለኝም ኤርትራ በኩል አስተያየት የሚሰጡ ሰዎች ፖለቲካው ላይ ሰጥቶ መቀበል የሚለውን ሲተረጉሙት፣ ለምሳሌ ኤርትራ ለም መሬት ፍላጎት አላት የእርሻ ወልቃይትን ወይም ኢኩቫለንት የሆነ መሬት በመስጠት ወደብን የመጠቀም ባህል በሌሎች ሀገሮችም አለ፣ ተለምዶ አለ፣ ተሞክሮ አለ እና ይህን ሊያደርጉ የሚችሉበት እድል አለ ብለው ያስባሉ። ሰጥቶ መቀበል ሲባል ምንድን ነው? ሰጥቶ መቀበል ስንል ልክ ከሶማሊላንድ ጋር ተጀምሮ የነበረው አይነት ኢትዮጵያ የራሷ የሆነ ኮንትሮል የምታደርገው ኮሪደር ነገር ይኖራል። ከኢትዮጵያ ድንበር አንስቶ እስከ አሰብ የሚወስድ ያ መሬት ልክ የኢትዮጵያ አካል ይሆናል ማለት ነው። ለምን ያክል ጊዜ ለስንት አመት የሚለው በቢዝነስ ተርም በአግሪመንት የሚወሰን ልክ እንደ በፊቱ እንደ ተጀምሮ እንደነበረው አምሳ መቶ አመት ሰባ አመት ሊሆን ይችላል። ያ ነው ፖርቱን ደግሞ ኢትዮጵያ በሚመቻት መልኩ ማሻሻል ሊሆን ይችላል። አዲስ ፖርት ሊሆን ይችላል። ትገነባለች እስቲል ያ ፖርት የኢትዮጵያ ኮንትሮል ስር ይሆናል ማለት ነው። በሊዝ መልክ ልክ መሬቱን ኮሪደሯን ተከራይቶ እዛ የሚያደርስ ያቺን ፖርት ደግሞ ሀያ ኪሎ ሜትር አስር ኪሎ ሜትር ሊሆን ይችላል፣ በአግሪመንታቸው መሰረት ያን ኤሪያ ውሃውን የመቆጣጠር ጭምር። ያ አንድ ኦፕሽን ነው። ሌላኛው አማራጭ ለዘላለም መቀያየር፣ ለምሳሌ ልክ አንተ እንዳልቀው የሆነ መሬት የኤርትራ የሚጠቅማት መሬት ልትወስድ እሷ ደግሞ ወደ ፖርት የሚያደርስ መንገድ እና የተወሰነ የቀይ ባህር ዳርቻውን ለወደብ ግንባታ የሚያገለግል ቦታ እስከ ወዲያኛው የኢትዮጵያ አካል ማድረግ። ስለዚህ የኢትዮጵያን ግዛት ቆርሶ መስጠት፣ የኤርትራን ግዛት ቆርሶ መውሰድ፣ ሁለተኛው ኦፕሽን እሱ ነው። ሶስተኛው ደግሞ በቢዝነስ ፐርመንት ማስጌድ ግን ታሪካዊ ጥያቄዎች አሉ። ስለዚህ የኢትዮጵያና የኤርትራ ድንበር ሲሰመር በአስራ ዘጠኝ ዘጠና አንድ እንደ ኤሮፓያን አቆጣጠር ኢትዮጵያ ፖርት የማግኘት መደራደር አማራጭ ነበራት። በወቅቱ የነበሩ መሪዎች ስላልተደራደሩ ያ ነገር ድጋሚ እንዲታይ ብላ ኢትዮጵያ ጫና የምታደርግ ቻና ደግሞ ሜቢ ወደ ዲፕሎማሲ ይገፋል ወይም ዲፕሎማሲው ከሽፎ በጉልበት የማግኘት ጉልበት፣ ወይም ጦርነት እንደ ኢትዮጵያ ላሉ ሀገራት በተለይ በዚህ ወቅት አስፈላጊ ባይሆንም ሀገራት የሚፈልጉትን ወይም መንግስታት የፈለጉትን ዓላማ ለማሳካት የሀገራቸውን ጥቅም ለማስከበር ደግሞ ጉልበት የመጠቀም ነገር አዲስ አይደለም። ያ ማለት ጦርነት አዋጅ ነው ወይም እንደ ኢትዮጵያ ላሉ ሀገራት ያውም በዚህ ሰዓት ጥሩ ነው ማለት ግን አይደለም። ይሄ የወደብ ጦርነት አይበለውና ከተነሳ የሁለት ሀገር ጦርነት ሊሆን አይችልም። የውክልና ጦርነት ሊሆን ይችላል ወይ ደግሞ ቀጠናውንም ሊያምስ ይችላል ብለው የሚፈሩም አሉ አሰላለፉ ምንድን ነው ሊሆን የሚችለው አሉ አሰላለፉ ምንድን ነው ሊሆን የሚችለው? ይሄ ጦርነት ቢነሳ እንደ በፊቱ ባድሜ ጦርነት እንደሚባሉ አይነት ጦርነት አደለም። ይኸኛው ሪጂናል የሆነ ኢምፕሊኬሽን ያለው ሌሎች ሀገሮችን የሚጋብዝ እስፔሻሊ ሆርን አፍሪካ በኢስት አፍሪካ ገልፍ ኦፍ ኤደን አካባቢ ኬንያ ላያሉት ሀገሮች ሊጋብዝ የሚችል ጦርነት ነው። ጂኦግራፊክ ማፑን የሚቀይር አይነት ጦርነት ነው የሚያለው